ትላንትና ቅመሟ ማለት ነው። ሚዲያውን ስታትራ መሰዋለች ማርያምን እና በጣም በጣም ነበረ። በዛ ቪዲዮ የእውነት ያልተገረመ ሰው ያልሳቀ ሰው አለ ብዬ አላስብም። ሰላም ጤና ይስጥልኝ። የሰኒ ቤተሰቦች እንደምን አድራችሁ? እንደምን አረፈዳችሁ? እንደምን ቆያችሁልኝ? እግዚአብሔር ይመስገን። እንኳን ለዳግማው ተንሳኤ በሰላም አደረሳችሁ። እንኳን አብሮ አደረሰን። እንዲሁም ለኃያሉ ለቅዱስ ገብርኤል መታሰቢያው ቀን እንኳን አብሮ አደረሰን። እንዴት ናችሁ? ደህና ናቸው። እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉን። የቆያችሁ እንኳን ደህና ቆያችሁኝ፣ በላይክ ግቡ ማለት ነው እና እንዴት ናችሁ? ቆይታ በዓል እንዴት ነበረ? እግዚአብሔር ይመስገን እኔ ጋ በጣም አሪፍ ነበረ። እና ማለት ነው ጨረቃዎቹ፣ ትላንትና ጨረቃ ቅመሟ ማለት ነው የእውነት ሚዲያው ስታትራምስ ስለሆነ የዋለችው በያ በቃ ምን ልበላችሁ፣ የእውነት አይደለም ልሱ ለኦዲየንሱ እራሱ ዱብ እዳን የሆነብ እናደነኳት ማርያምን ምናህን ኮንፊደንስ እንዳለት፣ ምናህን በቃ ያለ አደለ? በቃ በኮንፊደንስ ነበር እያራመደችው የነበረው ማለት ነው። እና እሱ ኦልሬዲ በጣም ደንግጠዋል። ያም ሆነ ይሄ፣ በቀጥታም ሆነ በተዘዋዋሪ መልእክት እያስተላለፈችለት ነው ማለት ነው። ለእሱ ግን በትላንትናው ትልቅ ትምህርት አለው፣ የምር ማለት አሁን፣ አብዛኛው ጊዜ ሴቶች ትንሽ ደካማ ጎናችን ምንድን ነው? በፍቅር በጣም በቃ ጦዘን እንገባለን። ከዛ በቃ እስከ ማግባኝ ድረስ ማለት ነው እና ክብርም አይኖረንም፣ ሪስፔክት አይኖረንም። የምር ምንም መሃል ፍቅር ቢይዛችሁ ማለት ነው የፍቅር ጥያቄ እንደማታቀርቡ ማለት ነው። እና የእውነት የትላንትና በጣም ትምህርት ያለው ነው ያስተላለፈችው። አስባችሁታል ቤሎ ለብሳችሁ በዛ ላይ ፍቅር ጥያቄ አላቀረበላትም። ፍቅራቸው እስካሁን ድብቅ ነው ሚዲያ አላደረጉም ማለት ነው። ሶ እንደዚህ ስትለው ምን በሱ ቦታ ሆናችሁ ምን እንደሚሰማችሁ መገመት ያቅተም፣ እና ሊያለቅስ ምንም አልቀረም። አይፈረድበትም። ወንድም አይደለም የእኔ ሕይወት የሚመራው አለ እና እውነት ነው። ሁሉም የራሱ ሕይወት የሚመራው ራሱ ሰልፍ ነው እና። በትክክል ነው። የእሷ በጣም በቃ ጀግንነቷ ነው ያየሁት፣ በቃ ሞራልነቷ አለ አይደለ ብዙ ምስጢሮች ወጥቷል ትላንትና ብዙ ማለት ነው። እና የእሷ ምን ያህል ቦታ እንዳለው እንዳላት ማለት ነው ምን ያህል እንደሚያከብራት በትላንትናው ማየት ትችላላችሁ። አንድ ሰው ቤሎ ለብሶ ግዴታ ሱፍ ልበስ ስትሉ ምን እንደሚላችሁ ማለት ነው። እሷን ለማለማስቀየም አለማስከፋት ብሎ ነው እንትን የለበሰው ማለት ነው። እና እምቢሊል ይችል ነበረ ለምን ምንም መማላቀው ነገር ለምንድን ነው ሶፍ ምለብሰው? ብሎ እምቢሊል ይችል ነበረ። ግን ደግሞ የእሷ ሪስፔክት ጠብቆ ነው እና ሌላው በዚህ አጋጣሚ የሚያገባኝ ሰው ብዬ አስፋልት ወጣለኝ መርጬ ያገባለኝ ማታ ያሳያለሁ። ያለችውበትን ቦታ የእውነት ብሩኬ በጣም አንደርስታንድ ሊያደርገው ይገባል። ምክንያቱም ፕሮሚስ ሊያረግላት ይገባል። ልጆችነን ብሏል። ኦፍኮርስ ልጆች ናቸው። ሆኖም ቀረ። ግን ያው ፕሮሚስ ማለት ቃል መግባት ተይዣለሁ ማለት ነው። አሁን ቃል ቢገባላት ፕሮሚስ ቢያደርግለት ቀለበት ቢያደርግለት እንደ እኔ ሀሳብ ጥሩ ነው ብዬ አስባለሁኝ። ቀለበት ሳታረጉ ሽማግሌ ሳትልኩ አንድ ላይ የምትሆኑ አንድ ላይ የምትኖሩ ምትኖሩ ማለት ነው። በጣም ነው የምትገርሙት። ለምሳሌ ኤፍሬም ትላንትና በጣም ነው እያናደዱኝ እንጌታ። እንዴት ሽማግሌ ሳይልክ ሳያገባት የእውነት ዳጊ እንደዚህ ባይጣ ነው የእውነት አሁን፣ በዳጊ የእውነት ምንም አይፈረድበትም። ቀለበትን ሳታረግላት አንድ ላይ መሆናችሁ አልወደድኩትም ነው ያለው። ኦፍ ኮርስ የእውነት ይሄ ጥሎ አደለም አንደኛ ኃጢያት ነው፣ ሁለተኛም ባህላችንም አደለም። አንደኛ ሽማግሌ ድርኮ ፕሮሚስ፣ ቀለበት ቢያደረግላት እኮ በኋላ ተጎጂዋ ሴትዮዋ ነች ሴቷ ነች። ገባችሁ? ሴቷ ይሄን ምንም ነገር ወደድኩልሽ፣ ሞትኩልሽ ብለው አንድ ላይ ይሆናሉ የሆነ ኦብስታክል ሲገባ የመለያየቱ ቻንስ በጣም ሰፊ ነው በጣም ማለት ነው ማን ነው የሚጎዳው በዚህ ውስጥ ሴት ዋነች አደለ ሶ ሴቶችዬ አትፎገሩ በጣም አትፎገሩ የምር የእውነት ትላንት ሀይም የሰራችውን ቪዲዮ የእውነት ሁላችሁም አንድ ረስታ እንድታደርጉት ይገባል በተለይ ሴቶች ማለት ነው እና ምንም ብትወጂ ብታፈቅሪውም ቀለበት ሽማግሌ ሳይልክ ሲያገባሽ በቃ ምንም ይሁን ምንም፣ እንድታ አንድ ላይ እንድትሆን አትፍቀጂለት ምንም ማለት ነው። ሴትዋነች ክብሯ መጠበቅ ያለባት ሴትዋነች። ምንም ማለት ነው። በሴትነታቸው አትደራደሩ። አሁን ኤፍሬም ባህሉን እንዳልሆነ ያውቃል፣ ኃጢአት እንዳልሆነ ያውቃል ጠንቅቆ ማለት ነው። ምክንያቱም በእምነታቸው ጎበዝ ናቸው ሳያቸው ሁለታቸውም ማለት ነው። እሱ እርግዝና ሄዶ ማስ እኔ ቻ ፕራንክ ይሁን ምን ይሁን አይዱ ብቻ፣ በጣም ነው የሚደብረው። አንድ ላይ መሆን አልነበረበትም፣ መኖር አልነበረባቸውም እስከሚያገባ ድረስ ኢቨን ራሱ ሽማግሌ ልኮ ፕሮሚስ እስከሚያደርግላት ድረስ አንድ ላይ መሆን አልነበረባቸውም። የእውነት ዳጌ በጣም ትክክል ነው፣ በጣም ማለት ነው። የምር አንድ ላይ መሆን የለባችሁም ነው ያለው፣ እና ትክክል ነው ብዬ አስባለሁኝ።